ሰላም እንዴት አላችሁ? ዛሬ ደግሞ ደረቅ የገላ ሳሙና ስልጠና ሙሉ አሰራሩን ይዤላችሁ አውጥቻለሁ። ለየት የሚያደርገው እዚህ ስልጠና ላይ የኬሚካል ባህሪ፣ ጥቅም፣ ጉዳት፣ አጠቃቀምና እንዲሁም ደግሞ ኮስት አናላይስ ወይም ሂሳብ አወጣጥ ዝርዝር የሂሳብ መረጃ ጨምሮ ያካተተ ስልጠና ይዤላችሁ አውጥቻለሁ። ቪዲዮውን እስከ መጨረሻው ድረስ በመከታተል ማስታወሻና ስክሪፕት ይዛችሁ ተጠቃሚ እንድትሆኑ ጋብዛለሁ። ለቻናሉ አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ንግድ ፍቃድ ያወጣችሁ በኢንቨስትመንት ወይም በሰፋ ባለመልኩ ስራ ለመጀመር ካሰባችሁ ወደኛ መታችሁ የቢዝነስ ማማከል አገልግሎት ሙሉ ስልጠና ከሰርቲፊኬትና ሲወሲ ያካተተ ስልጠና መውሰድ ትችላላቸው ማለት ነው። እንዲሁም ማሽነሪ ኬሚካል አቅርቦት እና ሌሎች ግብዓቶች ከኛው ታገኛላችሁ። በተጨማሪ ሀገር ያልሆናችሁና ወይም አዲስ አበባ መምጣት የማችሉ መንሃል አፕሊኬሽን አለን። ስልጠና የምንሰጠው በራሳችን አፕሊኬሽን ላይ ስለሆነ ቴሌግራም ላይ ስልክ ቁጥር መታወቂያና ፎቶግራፍ ብቻ በመላክ አፕ ተልኮላችሁ ዳውንሎድ አድርጋችሁ ከምዝገባ እስከ ስልጠና እዛው የሚጨርስበት አጋጣሚ ይኖራል የድሉ ተጠቃሚ እንድትሆኑ ከወዲሁ አሳስባለሁ አሁን ወደ ስልጠናው እንሄዳለን መልካም ቆይታ ይሆንላችሁ መቶ ነው ቶታል አይደል እንዲመጣ የምንፈልገው ዘጠኝ ሀያ አምስት ሰላሳ ሰባት አንድ አለ እነዚህ ደመረን የሚቀረው ቡና ይሆናል ማለት ነው ስለዚህ አራት ብቻ ናቸው በሞኒንጋ በአቡካዶ ብትሰሪ እዚህ ላይ ኮፊ ላይ ሞሪንጋ ኮፊ ላይ አቮካዶ ናም የቀየሽ ምሄድ ማለት ነው። እነዚህ በሙሉ ይቀራሉ። ግን የማይቀሩት ኮስቲክ ዘይትና ውሃ በፍጹም አይቀሩም ማለት ነው። ትናንት እንዳለ ልብሱ ብዙ ነበር አይደል? ግን የሆነ የሆነ ኬሚካል ባይኖርም ሳሙና ሆኖ ይወጣ ብለን ስናፈስ ዘይት ያለው ልብሶ አፍሰናል። እዚህ ላይማው ሌሎቹ ሳይገቡ በእነዚህ ብቻ ማምረትም ይቻላል። ስለዚህ ቢቻል ግን በጣም ጥራት ያሉ ኬሚካል መሆን ይሄ ነው። በኸርባል ከሆነ ግን ያንጋውን ብቻ መጠቀም ትችላለች፣ ችግር የለም። ግን ኮስቲኩ ስለሚመስል ሙቀት ቀዝግዞ ካደረ ኮስቲኩን አቀዝግዞ ካደረ ለብቻው ቢረጭም ጉዳቱ ስለሚቀንስ ሞራውን መጨረሻ መጨመር ትችያለሽ። ትዝካለሽ ኮስቲክ ላይ ዘይት የጨመርነው እኮ ጉዳቱ ለመቀነስ። ስለዚህ ቀዝቅዞ ካደረ ትችያለሽ። አይ አሁን ሞራው ይሄ ነው እንበልና፣ ቁርጥ አድርገሽ ሞራው። አዎ ከዛ በመጠሻ ማቀለጥ፣ በመጠሻ በሂተር፣ በማንኛውም ሙቀት። ከዛ መጠሻ ነጫ ሳሬ ኮስቲክ ሶዳ ዘጠኝ ግራም ቴር እናረጋለን። ሁልጊዜ ኮስቲክ ሶዳ በጣም አደገኛ ነው። እሺ መጠንቀቅ አለብሽ። ኮንሲል ውሃ ስንት ነው? 25 ከዛ ሁለቱን ምን ማድረግ ሚክስ ማድረግ ውሃና ኮስቲክ ይሄ ከአሁን ይሄ ብዙ ምሳሌ ሲሆን መቀዝቀዝ አለበት እሺ ቀዝቅዞ ቢያድር አሁን ያሹ ሞራ መስጠቀሚ ከሆነ በተለይ እንደ ቀዝቀዝ ቢያድር ጥሩ ማደር ይሄ ቀዝቆ ብቻ ማደር ጧት መስራት ወይም ማታ በጥሽ ጧት ላይ ጧት ላይ ከሆነ ማታ ላይ ይቀዘቅዛው ውሃንም ይቀዘቅዛ ዘይታችን ስንት ነው

ሶዴም ሰልፌት አዎ፣ ሶዳሽ ነው። ምን ተወው። ሶዴም ሰልፌት አንጨምራለን። ሶዴም ሰልፌት ማለት አምስት ሶዳሽ ነው። በእንት የምንቀይረው ሶዴም ሰልፌት ማለት ስለማታውቂው ሶ ይሄ ጨው ነው እኮ። ሶዴም ሶዴም ሶዴም ከተባለ ያው ጨው ናቸው። ምን ይቀርናል? ምን ይቀር አለ ያልተጨመረ? ኦኬ። እስኪ ልኬት እሺ። ድሮ ማየት ከድሮ ማየት ቦታ እስኪ ይሄ ምንድን ነው? ነው። ዱቄት ያለው ዱቄት ነው ቫይታሚን። አሁን ሁሉም ኬሚካሎች በሚባል ደረጃ ገብተዋል። ከረር ጨመርበት ይቅርብ በደንብ ሚክስ አድርገውና ጨምርበታል ቆንጆ ሊሆን የጓጓ ግን መኖር የለበትም። ሚክስ መሆን አለበት። ሁሉ ሚክሰሩ የትኛው ማሽን? አይ ሚክሰር አትግዢ ምንም ሌላ ማሽን እስክትገዢ ድረስ ሌላ ውጭ ውስጥ አትግዢ። ዘይት ነው እንዲወጣል ይ ይሄ ዘይት ነው። ማሽን እስክትገዢ ምንም ሚክሰር አትግዢ። በእጅ ስን እንዴት ነው?

እንደ ስማችን ንጹህ ነው ስራችን፣ መንሃ